ሰላም የተወደዳችሁ ጃሾ ሚዲያ ቤተሰቦች፣ ዛሬ ደግሞ ዲቻን በተመለከተ በጠዋቱ የደረሰ አንድ ሰበር መረጃ አለ። በተለያዩ በአዲስ አበባ ክፍለ ከተማዎች ውስጥ ከዲቻ ጨውታ ጋር በተያዘ ባለፈው በሰኔ አንድ እሁድለት የታሰሩ አምስት መቶ የሚሆኑ ወጣቶች እንደተፈቱ መረጃዎች እየወጡ ይገኛል። አምስት መቶ የደረሱ በተለያዩ አምስት ክፍለ ከተማዎች የታሰሩ የወላይታ ዲቻ ደጋፊዎች በትላንትናው ዕለት ሁሉንም መልቀቃቸውን አሳውቋል። ይህ ግን ሁሉንም ለቀናል ስንል አንዳንድ ነገሮቹ ተተክፍኖ ወይንም ሳይታወቁ የቀሩ ልጆችን ልኖሩ ስለ ችሉ የምታውቁት ግን ያልተፈቱ ካለ በሚዲያ ሪፖርት እንድታደርጉ ደጋፊ ማህበር የሆነው በዛቢ ስናገር ሰምተናል። እስኪ ይህንን ቪዲዮ አድምጠን እንመለስ ሮም ተስፋ ይሳፋ ናአንቷን ወላይታ ዞንያ ወይኮ ወላይታ ሞታ ጣጫ ቆታ ካልቲያ ኮማንደር ንጋታ ወዘነፔ ጋለተናው ኮይስ ኑናቲ ኢቻው ጤተኔ ግዮ ቀሸትዳጌ ብርሼቲስ ሃሹ ፈይቴታ ኢቻው ጤተኔ ግዮ ናቲ ቀሸትዳጌ ቱንጋ ከተማን ቀሸትዳጌቲ ብርሼቶሶና ኡባይ ሃሹ ፈይቴታ ሃጋ አሲ ቀሲ ባጤትዳ ከረቢታን ዲያ ማጫ ናቲ

ወላይታ ዲቻ ደጋፊ አይደላቸውም ተብሎ ወደ ኋላ ይቀሩ ልጆች ሊኖሩ ስለሚችሉ እያንዳንዳቸው የምታውቁትን ነገር ለበዛብኝም ሆነ ለተለያዩ ሶሻል ሚዲያ ላይ ሪፖርት በማድረግ ልጆቹ ከዚህ ጊዜ አልፎ ሁሉም ነገር ስረሳ እዛው እስር ቤት እንዳይበሰብሱ እና እንዳይቆዩ ሪፖርት እንድታደርጉ ጥያቄ ያቀርባሉ። ይህ ብቻም ሳይሆን ፖሊስም እንዳወጣው መግለጫ አንዳንድ ልጆች ላይ ማጣሪያ የተወሰደ ስለሆነ ያልተፈቱ ወይንም የተለያየ አላማ ይዞ ሲንቀሳቀሱ የነበሩ አሉ ብሎ በተለየ መልኩ የታዩና ያልተፈቱ ልጆች እንዳሉ ይታወቅ። ዝም ብሎ በአፋሳ የገቡት የተፈቱ ቢሆንም ከፊትን የነበሩ ሰዎች አሁንም የተፈቱ እየመሰለኝ ስላልሆነ ሁሉም ወላይታን ብሎ የወጣ ወላይታ ነው፣ እና አሁንም ወዳ ላይ ቀረውም በቁጥር ትንሽ ስለሆነ ዝም ሳንል ማንም ሳይጎዳ እንድፈቱ እርዳታቸውን ነገሳቸው ከእኛና ከወላይታ ዲቻ ደጋፊዎች እንደይለጅ ጥያቄ ነው። ከዚህ ጋርም ተያይዞ መመስገን አለባቸው ስሉ የተጠቆሙ ከተለያዩ አረብ ሀገራት የሚኖሩ በቤሩት በበሩት በዱባይ በሊባኖስና በአንዳንድ በአረብ ሀገራት ውስጥ ያሉ ሴቶችም ወንዶችም ለነዚህ ልጆች መፈታት ያደረጉት ያላለሰለሰ ጥረትን ሳላደንቅ ላልፍ አልፈልግም። የኛ ልጆች ታስዷል ብሎ ቀን ማታ በላይ ፕሮግራም በተለያየ ቦታ ድምጻቸው ሲያሰሙ የነበሩ ይህ ነጻ መውጣት የእናንተ ውጤት ነውና እና ደስ እንድላቸው ይገባል እያልኩኝ ምስጋናዬን አቀርባሉ። ከዚህ ጋር አሁንም መመዝገን አለባቸው ተብሎ እየተያዙት የዞኑ የወላይታ ዞን ፖሊስ መምሪያውና የወላይታ ዞን አስተዳደሮቹ ናቸው። የወላይታ ዲቻ እግር ኳስ ክለብ ደጋፊ ማህበርም ከዚህ ጋር ተያይዞ አሁንም አሁንም ላደረጉ ትብብር ከልብ እናመሰግናለን። ይህ ብቻም ሳይሆን ከፊታችን ዓርብ ፌዴሬሽኑ ስብሰባ ይኖራል። ከስብሰባ በኋላ አንዳንድ ውሳኔ ሊያስቀይሩ የሚችሉ እርምጃዎችና ውሳኔዎች ሊተላለፉ እንደሚችሉ እየተጠበቀ ይገኛል። ከዚህ በመቀጠል እማስተላለፈው መልስ ይህ ለማስደንገጥ የተደረገ ሥራ ስለሆነ ወላይታን ከመደገፍና ከወላይታነት የሚያስፈገፍግ ምንም አይነት ምክንያት እንዳይኖርና ዛሬም ነገም እግር ኳሱንና የወላይታ ማንነት የሆነው ወላይታ ዲቻን ከመደገፍ ሆዷላ እንዳትሉ ጥያቄን አቀርባለሁ። ምክንያቱም በትላንትና ደምቃችሁና እንደዚህ ከብራችሁ በዓለም ደረጃ ስታዩ የነበሩ ሁሉም ፍቲ ለወላይታ ዲቻ እንዲላደረገው የእናንተ አንድነትና እጅ ለእጅ መያያዝ ነውና፣ ስለዚህ ዛሬ የተደረገው ለማስደንገጥና ወላይታን ችላ እንድትሉ የወላይታ ዲቻ ክለቡ የወላይታ ዲቻ እግር ኳስ ክለቡንም ከጥቅም አልባ እንደሆነ እንድታስቡ የተደረገ ሴራ መሆኑን አውቃችሁ ከዚህም በመቀጠል ወላይታ ዲቻ በሚያደርገው በእያንዳንዱ ጨዋታ ልክ እንደ ትላንትናው ልክ እንደ ዛሬው ልክ ከዚህ በፊት እንደመጣችሁት መንገድ እንድታገሉና አሁንም ደጋፊነታችሁና ከሆ ላይ ታድቻ እንዳይለይ ጥያቄ ነው። የወዳችሁ ውድ የጃሾ ሚዲያ ቤተሰቦች እስካሁን ከነበረው መረጃ ተፈቱ ልጆች አምስት መቶ መሆናቸው የሚያረጋግጥ ቢሆንም አሁንም በተለያየ ቦታ ተወሽቁ ሳይታወቁ የተቀመጡ ሳይኖሩ እንደማይቀሩ ስለሚታወቅ በየፖሊስ ጣቢያው ያላችሁ ፖሊስ ጣቢያ ቅርብ የሆናችሁ እያጣራችሁ ለሚዲያ ሪፖርት እንድታደርጉ ጥያቄ እናቀርባለሁ። ውድ የጃሾ ሚዲያ ቤተሰቦች፣ ይህ ስለ እናንተ የማቀርቡበት የዩቲዩብ ቻናሌ ነውና ሰብስክራይብ በማድረግና እንዲሁም ላይክ ኮመንት እያደረጋችሁ ቤቱ ደግሞ እንደዚህ አይነት ኩዝድ መረጃ እንዲደርስ ደግሞ ደውል ምልክቷን ሆናበታችሁ ተከታተሉኝ ያልኩኝ የምሰናበታችሁ ይሆናል። ይህ የእናንተ ሚዲያ ጃሾ ነው።